ሰላም ጤና ይስጥልኝ። ውድ የባሶ ሚዲያ የዩቱብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ። የዕለቱን ዜናዎች እየቀርብ ያለው አብራችሁን ቆዩ። አስደንጋጭ መመሪያ ወጣ። ለጤንነቱ ሲባል ይህ ጠቃሚ መረጃ ነው ያጋሩት። በማንበርግ በሽታ ህይወታቸው ያለፉ ሰዎች አስከሬን ለቤተሰብ አይሰጥም ተባለ። የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት የበሽታውን ስርጭት ለመግታት ጥብቅ ደንቦችን አውጥተዋል። ማወቅ ያለብዎትን ቁልፍ መረጃዎች ይመልከቱ። አዲስ አበባ ህዳር 12 2018 በቅርብ በኢትዮጵያ ውስጥ መገኘቱ የተዘገበው የማንበርግ በሽታ ቫይረስ ስርጭት ለመቆጣጠርና የጤና ሚኒስቴር እና የህብረተሰብ ጤና ኢንስቲትዩት አዲስ መመሪያዎችን አስተላልፏል። በበሽታው በንክኪ በቀላሉ የሚተላለፍ በመሆኑ ህይወታቸው ያለፉ ሰዎች አስከሬን ከዚህ በታች በተጠቀሰው መሰረት በጥብቅ ይያያዛል ተብሏል። አንደኛው፣ ለቤተሰብ አይሰጥም የቫይረሱ ሰለባ የሆኑ ሰዎች አስከሬን ለቤተሰብ አይሰጥም። ሁለተኛ አይታጠብም። አስከሬኑ መታጠብ ማበላሸት አይፈቀድም። ሶስተኛ ደህንነቱ የተጠበቀ ቀብር። አስከሬኑ በጤና ባለሙያዎች ክትትል በተጠበቀ መንገድ የቀብር ስነ ስርዓቱ ይፈጸማል። አራተኛ የቀብር ቦታ ጥበቃ። ቀብር የተፈጸመባቸው ቦታዎች ተጨማሪ ስርጭት እንዳይኖርባቸው በጥንቃቄ መመራትና መጠበቅ አለባቸው። አምስተኛ የማህበረሰብ ትብብር። ማህበረሰቡ የበሽታውን አሳሳቢነት ተረድቶ ይህን አስቸጋሪ ውሳኔ መቀበልና መተባበር እንዳለበት ጥሪ ቀርቧል። ስለባ ማንበርግ በሽ ቫይረስ ቁልፍ መረጃው፣ አንደኛ መተላለፊያ መንገድ በንክኪ ከህመምተኛ ሰው ፈሳሾች ጋር ንክኪ ሲፈጠር፣ ሁለተኛ የተሳሳተ ግንዛቤ እንደ ኮሮና ቫይረስ በአየር አይተላለፍም። ሶስተኛ የሞት ምጣኔ ከ24 ፐርሰንት እስከ 88 ፐርሰንት ይደርሳል፣ ከኮቪድ እጅግ የከፋ ነው። አራተኛ ከህመም በኋላ ቫይረሱ በወንድ የዘር ፈሳሽ ውስጥ እስከ አንድ ዓመት ሊቆይ ይችላል። አምስተኛ ለዳኑ ሰዎች ማስጠንቀቂያ፣ ከህመሙ ያገገሙ ወንዶች ለአንድ አመት ልቅ የሆነ ግብረ ስጋ ገሚነት መፈጸም መቆጠብ አለባቸው። ስድስተኛ ተገቢው ክትትልና ህክምና ተደርጎለት የዳነ ሰው ከቫይረሱ የጸዳ ከሆነ በሽታው ማስተላለፍ አይችልም። የወቅቱ ስታስቲክስ፣ የተመረመሩ ሰዎች 33፣ በበሽታ የተገኘባቸው ሰዎች ኮንፊርምድ ኬዝ ስድስት ሰዎች፣ በበሽታ የቀጠፋቸው ሶስት ሰዎች፣ በህክምና ላይ ያሉ ሶስት ሰዎች። ይህ መረጃ በይፋ የሆነው የጤና ሚኒስቴር ከህብረተሰብ ጤና ኢንስቲትዩት ጋር በመተባበር ለሚዲያ ባለሙያዎች በአዘጋጀው ግንዛቤ ማስጨበጫ ስልጠና ላይ ነው። ብለል ዋሽንግተን ዲሲ። እስራኤል ከጦርነት በኋላ በጋዛ ሰርጥ በሚቋቋም ማንኛውንም ዓለም አቀፍ የማረጋጊያ ሀይል ውስጥ የቱርክ ጦር መሬት ላይ እንዳይኖር ኖ ትርክሽ ቦትስ ኦን ደ ግራውንድ በይፋ መወሰኗ የዲፕሎማሲያዊ ድርድሩን ገጽታ ሙሉ በሙሉ እንደቀየረው አንድ አዲስ ትንታኔ አመለከተ። በቤዛዊ ትሸቱ የተዘጋጀው ይህ ትንታኔ በህዳር 2025 መጀመሪያ ላይ በእስራኤል ባለስልጣናት የተሰጠው ይህ የማደራደር ካቴጎሪካል ኤክስክሉዥን መግለጫ ለወደፊቱ የጋዛ አስተዳደር የሚዋቀረው ኃይል ስብጥር በእጅጉ የሚገድብ ይሆናል። ትንታኔው የእስራኤልን እገዳ በዋናነት ከሁለት ነገሮች ጋር ያያይዘዋል። አንደኛው የመተማመን ማጣት በሁለቱ ሀገራት መካከል የነበረውን ግንኙነት ለምሳሌ በማቪም ማርማራ ክስተት በመበላሸቱ የእስራኤል ቱርክን አታምን። ሁለተኛ የወታደራዊ ስጋት ቱርክ በሶሪያና በሊቢያ እንዳሳየችው የራሷን ኃይል የማሰማራት አቅም ስላላት እስራኤል ጊዜያዊ ተልኮውን ወደ ቋሚ ስትራቴጂካዊ ጫና እንዳይቀይር ትሰጋለች። በተጨማሪም ቱርክ ለአንዳንድ የፍልስጤም እስላማዊ ቡድኖች ፖለቲካዊ ድጋፍ አላት የሚል እምነት አለ። በሌላ በኩል ቱርክ በጉዳዩ ተሳታፊ ለመሆን የምትፈልገውን ከሀገር ውስጥ ፖለቲካ ጥቅም፣ በየአካባቢው በቀድሞ ኦቶማን ግዛቶች ያላትን ተጽዕኖ ለማሳደር እና ወታደራዊ ሎጂስቲካዊ አቅሟን ለማሳየት መሆኑ ተገልጿል። ትንታኔው ትልቁ ችግር ኮር ሌጂቲማሲ ጋፕ ብሎ የጠራው የእስራኤል አቋም ከፍልስጤማውያን ስሜት ጋር መጋጨቱ ነው። ጥናቶቹ እንደሚያሳዩት የፍልስጤም ህዝብ ከበርካታ የአረብ መንግስታት ይልቅ ለቱርክ ከፍተኛ ተቀባይነት ሃይ ፌቨራብሊቲ አለው በመሆኑም ያለ ቱርክ የሚቋቋም ማንኛውንም ዓለም አቀፍ ኃይል በጋዛ ህዝብ ዘንድ ተቀባይነት ሊያጣና የማረጋጋት ስራው ሊያከብድበት ይችላል ተብሏል። የእስራኤል እገዳ እንደ ግብፅ እና ባህረ ሰላጤው ሀገራት የቱርክን ተጽዕኖ የማይፈልጉ ያሉ ሀገራት የድርድር አቅም ከፍ አድርጎታል። ይህ ደግሞ አሜሪካን አስቸጋሪ ሁኔታ ውስጥ ከቷታል። ዋሽንግተን በአንድ በኩል የኔቶ አጋሯን ቱርክን፣ በሌላ በኩል የጸጥታ አጋሯን እስራኤልን እንዲሁም የግብፅና የባህረ ሰላጤ አጋሮቿን ፍላጎት ለማስታረቅ ትገደዳለች። ትንታኔው ሲደመደም ቱርክ ከመድረኩ መገፋቷ አንካራ ተጽዕኖዋን ለማሳደር አማራጭና ከለላ የሆኑ መንገዶችን ለምሳሌ መንግስታዊ ያልሆኑ ካልሆኑ አካላት ጋር እንድትፈልግ ሊገፋፋት እንደሚችል አስጠንቅቋል። የአሜሪካ መንግስት በሰዎች ዝውውር ዙሪያ ሰሞኑን በወጣው አመታዊ ዓለም አቀፍ ሪፖርት የኢትዮጵያ መንግስት ሕጻናትን በግዳጅ ለውትድርና የመመልመል ድርጊቶችን እንዲያስቆም አሳስቧል። ይህ ሪፖርት ይፋ የሆነው ሰራዊታችን የሚያዘጋጀው ና የሚሰለጥነው ጦርነትን ለማስቀረት ነው ሲሉ የማዕከላዊ እዝ አዛዥ ሌተናል ጀኔራል ዘውዱ በላይ በተናገሩት ወቅት መሆኑ በሀገሪቱ ውስጥ የጸጥታ ኃይሎች ዙሪያ ያሉ አለም አቀፍና በሀገር ቀላል መረጃዎች በአንድ ጊዜ አጉልቶ አሳይቷል ብሏል። በአሜሪካ የውጭ ጉዳይ መስሪያ ቤት የወጣው ሪፖርት የኢትዮጵያ መንግስት የሰዎች ዝውውርን ለመግታት በርካታ ጥረቶችን ማድረጉን ቢያውቅም ችግሩን በመግታት ረገድ ዝቅተኛ ደረጃ ማሟላት አልቻለም ሲል ደምድሟል። ሪፖርቱ በተለይ በጸጥታው ዘርፍ ላይ ትኩረት አድርጓል። መንግስት በመንግስት መዋቅርም ሆነ በተለያዩ ታጣቂ ቡድኖች ውስጥ በውትድርናና ጸጥታ ስራ ላይ ተሰማርተው የሚገኙ ህጻናት እንዲለቀቁ እንዲያደርግ ማሳስቧል። ባለስልጣናትን ጨምሮ በሰዎች ዝውውርና ህጻናትን ለውትድርና በማሰማራት በሚሳተፉ አካላት ላይ ምርመራ በማድረግ ከባድ የእስር ቅጣትን የሚጨምር ጥብቅ እርምጃ እንደሚወስድ ምክር ሀሳብ ሰጥቷል። ሪፖርቱ አክሎ መንግስት በሰዎች ዝውውር የተሳተፉ ባለስልጣናትንና ሰው አዘዋዋሪዎችን በፍርድ ቤት ቢቀጣም እስካሁን የመረመራቸው የወንጀል ብዛት እጅግ ጥቂት መሆኑንና ለመደበኛ ፍልሰተኞች ከለላ የመስጠት ጥረቶችም ውስን እንደሆኑ ገልጿል። በሌላ በኩል ከቀናት በፊት እረፉ እኛ ለትልቅ ጦርነት እየተዘጋጀን ነው እያሉ ሲናገሩ የነበሩ ነበር የተባሉት የማዕከላዊ እዝ አዛዥ ሌተናል ጀነራል ዘውዱ በላይ አዲስ ማብራሪያ ሰጥቷል። የመከላከያ ሚኒስቴር እንዳስታወቁ ጀነራል መኮንኑ እኛ የምንዘጋጀውና የምንሰለጥነው ጦርነት ለማስቀረት ነው ሲሉ ተነግሯል። ሌተናል ጀነራል ዘውዱ አክሎ ሰራዊቱ የሚሰለጥነው ለሰላም ነው፣ የኢትዮጵያ ሉዓላዊነት ለማስጠበቅ እንዲሁም ጦርነት ካጋጠመ በበላይነት ለማጠናቀቅ የሚያስችል የዝግጅት ቁመና ላይ ነን በጸረ ሽምቅ መሆነ መደበኛ ውጊያ አስተማማኝ ቆመና ላይ መሆኑን አረጋግጧል። የስልጠናው ሌላው ዓላማ በጠላት ላይ የበላይነትን በመውሰድ በአነስተኛ ኪሳራና በአጭር ጊዜ ውስጥ ግብን በመምታት የሚያስችል አቅም መገንባት መሆኑን ገልጿል። የአሜሪካ ሪፖርት በጸጥታ ኃይሎች ውስጥ ያለውን የህጻናት ተሳትፎ